ለሚን ሁሉ አጫን እንደገና ኦክሎክ ዘ ሴም ቲንግ ነው። ብራችን እንኳን ይመለስልን ስንል ካለው ችግር የተነሳ እኔ ብር አጥቼ እናቴ ከናት ዋና ስለተ ስራ አስኪያጁ ይሁን እዛ ተሰብስበን ይሰጣችኋል ተብለ ተሸኝተናል። ያው ሊቀመንበር ይሰጣቸዋል ብለን ተመልሰናል። እኛ ለምሳሌ እኛ ፔሊሲ አልከሰስም፣ ወደ ፍርድም አልሄድንም። ግን አምስት ሳንቲም አላየንም። አምስት ዓመት ብሩ ቫሌው አጥቶ የመግዛት አቅሙ አጥቶ ዳቦ የማይገዛ ፈጥሞ ያን እንኳን መልሱልን ብለን የሚመልስልን አጥተን እየቸገረን እንመጣ እኮ እኛ ሁላችንም እዚህ ያለነው ኪሳችን ስለለበስን ፀዳ ስላልን አይደለም። ሁላችንም ችግር አለብን። እና ምን እምነት አለን ገንዘባችን፣ እኔ አሁን ለምሳሌ ገንዘብ እንዲመለስልኝ እንደዚህ አይነት ሚቲንግ እና እንደዚህ አይነት ሁሉም የራሱን እንትን ጋዜጠኛ ጠርቶ ጋዜጠኛው ስለ ሰምቶ ምናምን ነገር ሂዶ ሚዲያ ላይ እንዲወራ ዓለም ጀስት ፕሮብሌማችንን መሶልቭ ማድረግ አለ ቢያንስ ብራችን እንኳን ይመለስልን ነው ብለው እንግዲህ መንግስት ባለበት ሀገር እንደዛ አጭር ተውኔት ተሰርቶ ሲሄድብን ዝም ብለናል። የጠቅላይ ሚኒስትርም ቢሮ የሚያህል ስም ጠፍቶ ማንም ሚዲያ እንኳን የተናገራችሁ የላችሁ ሚዲያ ውስጥ ካላችሁ የሚዲያ ሰዎች ካላችሁ የጠቅላይ ሚኒስትሩን ቢሮ የሚያል ስም ጠርቶ ማንም ሲተናገረ የለም። ማስረጃ አለ፣ እያንዳንዱ ጋር ቪዲዮ አለ። እንደገና ሰሴንቲ ምን አይነት እምነት አለን? አሁንስ ቢሮ ምን አይነት እምነት አለ? እና እኔ መኪናውን ቢቀርም እኛ ገንዘባችን ያለንን ገንዘብ እንኳን ባሊ ዋጥቶ ካልሲ ቢሆን ይግዛል። ብራችን የሚመለስበት ይሄ ነው ናዛት